የኢዴ ፋሚሊዎች አይ ቲንክ እኔ የማላቀው ነው ለሰይፉ ለሰይፉሻ ሶታለን ብለዋል ከእንቁ ዜማ ጋር እንቁ ዜማዎች እስኪ ኑ እስኪ ወደዚህ ኑ እስኪ ወደዚህ እስኪ ለሰይፉ ወንበር አምጡለት ወንበር አምጡለት እስኪ ቶሎ ፍጥነት እሱ ጋር ወንበር አምጡለት እስኪ ቶሎ ፍጥነት እስኪ አስቀምጡት እስኪ ተቀመጥ እስኪ ሰይፉ ደክመሃል በጣም ደክመሃል ደክመዋል። እስኪ ኢዴፎች ኑ ወደዚህ ጋር፣ ተቀመጥ። ቢንያም የለም፣ ለሁለቱም ነው የመጣው ስጦታው። ቢንያም የለም፣ የክብር በቃ ሲመጣ ይሰጠዋል። እንቁ ዜማዎች እስኪ ሌስ ጎ። ተቀመጥ፣ ሴፍ ተቀመጥ፣ ተቀመጥ ሞገስ ክን ያጣኸው አባ ስትወልደኝ ነው፣ ላረክልኝ ነገር የኔ አቅም አንድ ነው። እወድሃለሁ እወድሃለሁ እወድሃ በክብር ዶክተር ቢኒያም ስም ተቀብያለሁ። ዘፈኑ ስታዩት ራሱ በቃ ለእኔ ነው አይደል እና በጣም ነው የማመሰግነው ስላከበራችሁኝ። ቶሚ ፕላስንም ኢዴፎችንም በመላው ዓለም ይህም ፕሮግራም ለምትመለከቱ በአጠቃላይ እንወዳችኋለን። የጀመር ነው እስኪጠናቀቅ ድረስ ከፍቅራችን ጋራ ትብብሩ ይቀጥል። እግዚአብሔር በረከት በሁላችንም ላይ ይደር። አመሰግናለሁ። ከልብ ከልብ አመሰግናለሁ። የኢዲፍ ስም እንግዲህ ያው ምርቃት ያባትን እናቶች ነው፣ ግን የኢዲኤፍን ቤተሰብ ወክዬ እኔ ልመርቅ እድሜ ከጤና ይስጣችሁ። አንተንም ዶክተር ቢንያምንም እዚህ ከጀርባ የሚያገለግሉትን የሰይፉ በኢቢኤስ እንዲሁም የመቄዶኒያ ሜምበሮችን በሙሉ ሁላችሁንም ልበቀና እንደሆናችሁ፣ አይወሰድባችሁ። አግኙ እንጂ አትገኙ የልጆቻችሁ አባት የወንድሞቻችሁ እህት የእህቶቻችሁ ወንድም እንዲሁም የቤተሰቦቻችሁ ጧሪ ቀባሪ በሌሎች ለሌሎች የምትተርፉ ያደርጋችሁ። እንደናንተ ያለውን አይውሰድብን። ያብዛችሁ የእናንተን እግር የምንከተል ያደርገን። ይሄ ዓላማ ተሳክቶ ለምድርም ለሰማይም ለበረከትም እንድንሆን ያደርገን። በእናንተ ለእናንተ የሚመጣው ምርቃት ለእኛ የሚትረፍረፍልን፣ ሁሌም ከጎናችሁ ነን፣ በርቱ። በጎደለ ስላሴ ምሎበት በጣም ደስ የሚል ምርቃት። ድራመሩ ግን ምርቃቱ የሚመጥን እንቁ ዜማዎችን ከልብ ነው የምናመሰግነው። እግዚአብሔር ያክብርልኝ እድሜ ከጤና ይስጣችሁ። እናንተም ያሰባችሁትን ያህል ኪሎ ከላያችሁ ላይ ቀንሱ። አንተም ከሚገባው በላይ ትርፍ ነገር ሰው ላይ እንዳይሆን በስጋ ደረጃ የማድረግ ጥበቡን ይስጥ።